አይኖ ብዙ ሪኩዌስት አለ። እስቲ አንድ ሴት እዚህ ጋር አክሰፕት ስላደርግ። ሰላም። አቤት። ሀይ ዋሻው እንደ ከየት ነው? ከዚሁ ነው። አሁን ያስወጣሽውን ሰው እየፈልጌ ነው። አሜንን አዎ፣ ቪዲዮ ማብራት ትችያለሽ? እባክሽን፣ ትመልሺዋለሽ? እሺ፣ ቪዲዮ አንቺ ማብራት ትችያለሽ? አላበራም፣ ግን ለምን ወረደ? አሮ ነው፣ ሜይ ቢ ኢንተርኔቱ አሮ ነው። ለምን እንወረደ? ችግር አለ ሚገርም ነው። ሲያጋልጥ ይቆምጣላሉ። ዋራፕን ባለቤትሽ ነው? አዎ አንድ ቤት ነው የምትኖሩት ወይስ ሂሳይ ልጆች አሉኝ። ሶስት ልጆች አሉኝ። ግን ከልጆቹ ከቤተሰቦቹ ጋር ነው የሚኖረው። ነው ያለ ያሉት ያለችው ልጆቹ ምን ሆኖ ነው ያለኝ? ሶስት ልጆች አሉት ከእሷ ጋር ነው የሚኖሩት። ከሚስት ከልጆቼ እናት ጋር ነው ያለው። ይህን ያለችው አለ እሷ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 የእኔ እንትን አይደለም፣ ገባሽ ማጣራት የሰዎቹን ባርግራውንድ እዚህ ጋር መጥተው። ለዛ ነው ቪዲዮ ማስበራው። ባይዘወይ ቪዲዮ ብዙዎቹ አናበራም ሲሉ አስወጣቸዋለሁ። ለምን ቪዲዮ ካላበራችሁ የምትደብቁት ነገር አለ ብዬ ስለማስብ ማለት ነው፣ ገባሽ። በሌላ አካውንት ቅክሬት አድርገው በተለየ ስም እየጠሩ ሌሎችን ሴቶች ላይ ያታልሉ ስለሚችሉ ብዬ በሌላ ቪዲዮ ያለ ቪዲዮ ማንንም ሰው አላስገባም ማለት ነው። አንቺንም አሁን ስላልሽ ነው ጸጥ ብዬ ማዋራሽ እንጂ፣ ቪዲዮ ሳታበሬ አላስገባሽም።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 ኦኬ፣ ኦኬ እሱን ነው ማወቅ ፈል ገባሽ። እዚህ ጋ አሁን ብዙ ሰው ኦ ውሸቷን ይሆናል ተናዳበት ይሆናል ምናምን እያሉ ነው። ለዛ ነውአለም ውሸት አይደለም የምናገረው፣ ውሸቴን አይደለም የምናገረው። ለምንድ ነው ነቅሎ የወጣው? ውሸት ቢሆን ለምን ነቅሎ ወጣሽ ሰውዬ? ነ ነ ነ ነው ይኸውልሽ፣ አንዳንድ ጊዜ አስገቢው አሁን ይግባልሽ፣ ይገባል አሁን አስገቢ ውስጥ እኔ እኔ እሺ እኔ ካለ ሪኩዌስት አድርገኝ ጻፍ አንዳንድ የሚለው ማለት ነው። እውነቱ ማውራት ተፈለግ ግን እኔ ምን እንደሆን ታውቂያለሽ? ብዙ ጊዜ አንዳንዴ እኔ እራሱ አሁን ከልጅ ልጅ አለኝ ግን ከልጆች አባት ጋር አይደለሁም የልጅን አባት አሁን የሆነ ቦታ ባየው ኮንፎርታብል ላልሆን እኛ ኮሚኒቲ ውስጥ በተለይ ማለት ነው ኮንፎርታብል ላልሆን ይችላል። እኔ ለሱ እየወገንኩ ሳይሆን እውነቱን ለማወቅ ስለፈለግን ነው፣ ሁላችንም እዚህ ጋር ማለት ነው። ተለያይተሽ ተለያይተሽ ከሆነ ተለያይተ ያለቀ ከሆነ ኦኬ። አንዳንዴ ተለያይተሽ አንዳንድ ሰው አንቺን ማለት ያደለም እኔ ነው ቆንጆ አንዳንድ ሰው እ ግን ስፓይክ ፉል የሆነ ሰው አለ እኔ ከኔጋ ካልኖረው ወይ ከኔጋ ካልኖረች